ሮኬ መቼም ነፍስህ አይማርም። የእኔ መጨነቅ ፍራንክ መሆኑን እያወቁኝ መጨነቅ እሷ ጭንቅ ስትል እኔማ ብሬ ጭንቅ ልብ ሸርትትልትል የሴትነት ክብሬ ይበልጥብኛል። የአንተ ብር ምንድን ነው? አለቀሰች ሚስኪና። አታሳዝነው ወላሂ በጣም ያሳዘነችኝ። ደስ ይለኛል በክብሩ ማይደራደር ሰው። ሰላም አለይኩም፣ አሯምትላ በረከት። ውድና የተከበራችሁ ቤተሰብ እንደምናላችሁ? እኔ ደህና ነኝ። ሰላም ሰላም፣ ክርስቲያኑ ገናዎች። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ለዚህ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ ማለት ነው። ነባሮች ደግሞ ላይክ ሼር አድርጉ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ሀይሚና ብሩኬ እንግዲህ ብሩክ እንግዲህ ዛሬ ደስ በሚል ለብዙዎች መልስ የሚሰጥ ፕራንክ አድርጓታል ማለት ነው። ሀይሚን ሀይሚ ግን በጣም ነው ያሳዘነችኝ። የኔ ሚስኪን፣ የኔ ትንስዬ፣ የኔ እንቡጥ ማለት ነው። በጣም አሳዘነችኝ። የስትነት ክብሬ ይበልጥብኛል፣ ያንተ ብር ምንድን ነው የሚሰራልኝ ብላ በቃ ማንነቷን አሳይታለች ማለት ነው። ለብዙዎቻችሁ አንድ ላይ ነበር የሚያድሩት፣ እዛም ሲሄዱ አንድ ላይ እኮ ነው የሚያድሩት። ለዚህ ነው እንጂ ምናምን እያላችሁ ብዙ ሰዎች ስትቦጭቋችሁ ነበረና እና ትክክለኛ መልስ ማንነቷን ሀይሚ አሳይታችኋለች ማለት ነው። ብራንክ እንደሆነ እያወቅኩኝ እኔ ራሱ ማለት ነው ጨነቀኝ፣ ጨነቀኝ፣ ወላ ጨነቀኝ። ፕራንክ ነው ብሎ ነው ብሩኬ የጀመረው፣ ግን ጨነቀኝ። እኔ ራሱ ማለት ነው እንደዛ ጨነቅ ስትል እኔ ማ ብሬ የተጨነቅኩኝ። አለቀሰች፣ ምስኪን አታሳዝንም? እኔ አንተ ናምኜ መጥቼ ማንም የለ ብለህ ልትጠቀምብኝ ነው ወይ ምናምን ስትል በጣም አሳዘነችኝ። በእውነት እኔ እንጃ ብሩኬ ደግሞ እንግዲህ ኦዲንስን አማላጅ አድርጎ ታስታርቁኝ አላችሁ ወይ ብሎ፣ እሱም ለብዙዎች ጥያቄ መልስ ታገኙበታላችሁ እና ብዙዎቻችሁ የብዙቻችሁ ጥያቄ ነው መልሱን። ሀይሚ ተማመንብሻለሁኝ ሀይሚች ናት የማታውቋት ብሏል። እንግዲህ ግን ቢሆንምም በእውነት በጣም ነው ያሳዘነችኝ ሀይሚ ማለት ነው። ሀይሚ ያይዞሽ። ርቦኝ ነው እንጂ የመጣሁት እኔ ምናምን አለች። እንደምን ይርብሻል? አብረን በልተን አብረን ጠጥተን እንዴት ይርብሻል? በዚህ በላይ ትፈልገሽኝ ነው እንጂ የመጣሽ ምናምን ሲላት አያቸው፣ ስሜቱ ማለት ነው፣ ምን ያህል እንደሚሰማት እናንተ በእናንተውም በዚህ ቦታ ላይ ብትሆኑ ምን ያህል ማለት ጭንቀት የምታምኑት ሰው እንግዲህ አብረን እንደር ብሎ ሲያስጨንቃችሁ ማለት ነው፣ ሲያስጨንቃችሁ በዛ ላይ የማታውቁት ሀገር ማንም አለኝ ብላችሁ የማትሉት ማንም ይደርስልኛል ብላችሁ የማትሉበት ቦታ እናንተ ተማምናችሁ ለእናንተ ብዙ መሥዋዕትነት የከፈላችሁ በዛ ላይ አነጋገሩ በአንቺ ብዙ ከስሬ ብሻለሁ እና ይሄ እኮ ተራ ነገር ነው ከኔ ጋር አብረሽ መተኛት እንደውም ይሄ ያንስብኛል ምናምን ሲላት ራሱ ወላ በቃ ፕራንክ ራሱ መሆኑን እያወቅኩኝ ጨነቀ ጥብብ አልኩኝ ማለት ነው። ሃይሚዬ እንግዲህ ያው ያንቺ በዚሁም ለብዙዎቹ መልስ ስለሆነ ግዴታ ያው መመለስ መመለስ ነበረበት ይሄ መልስ። ባለፈው ራሱ ደብረ ዘይት በሄዳችሁበት ጊዜ ራሱ ብዙዎቻቸው የብዙዎቻችንን አብረው ነው እኮ የሚያድሩት አንድ ላይ እንደ ምናምን እያሉ ብዙዎቹ ሲያቦኩና ሲጋግሩ ነበር። አሁን ደግሞ እንግዲህ ዱባይ ድረስ ሂደው፣ እንዴት ነው ምናምን ማለት ስለማይቀር ነገ ከነጎዳ ብዙ መልስ ነው የተሰጠው። በቀይ ጨረቃ ፋሚሊዎች እንግዲህ አማላሽ ተጠርታችኋልና፣ ያው ሀይሚ በጣም ተሰምቷታል። ስታለቅስ ሚስኪን፣ ወይኔ የእኔ ቆንጆ አብሽር። እንግዲህ ያው መልስ ስለሆነ ነው መልስ የብዙዎቹ ጥያቄዎች ስለሆነ ለመልስ ስለሆነ ግዴታ ነው። እንግዲህ ብሩኬ በእውነት ይለያል። ብሩኬ ይለያል በእውነት። በዚህ ዘመን እንደ ብሩኬ አይነት ወንድ አይገኝም በእውነት አይገኝም። ሀይሚ ደግሞ ጀግና ነሽ ማለት ነው። የምር ሀይሚ ጀግናንሽ። በዚህ ዘመን ደግሞ እንደ ብሩኬ አይነት ወንድ ማግኘት መታደል ነው። ወላህኝ እንደ ሀይሚ አይነት ጀግና ማግኘት እንትን ይላሉ። ብቻ እነዚህ ልጆች እኔ እንጃ እኔ እንጃ የነዚህ ልጆች መጨረሻቸውን አላህ ያሳየን። እንግዲህ አብረው የሚዘልቁ ከምቀኛ አላህ ይጠብቃቸው። በተረፈ ቤተሰብ እንግዲህ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ።